ሰላም ጤና ይስጥልን ውድ ካፒታል ላይ ዩቱብ ቻናል ተከታታይ ሰዎቻችን በሳምንቱ የተከሰቱ አነጋጋሪ የቢዝነስ እና ኢኮኖሚ መረጃዎቻችንን ይዘን መተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል ለባንኮች የመጨረሻ ማስጠንቀቂያ ተሰጥቷቸዋል። በሌላ ጥንቅራችን አዲስ አበባ ለምግብ ዋስትና ችግር መጋለጧ ተሰምቷል። ብሔራዊ ባንክ የግምጃ ቤት ሰነድ ለዜጎች ሊያቀርብ ነው የሚሉትንና ሌሎች መሰል መረጃዎቻችን እንይዘናል። ለቻናላችን አዲስ ኮን ሰብስክራይብ በማድረግ የደውል መልእክቷን ጫኑ፣ ፈጣን ወቅታዊ እና እለታዊ ዜናዎቻችንን ያገኛሉ። ያለን ወደ ቀዳሚው መረጃችን አመራን፣ አብራችን ሆኑም። የኢትዮጵያ ብሔራዊ ባንክ የግምጃቤ ሰነዶችን በዘመናዊ መንገድ ለገበያ ሊያቀርብ ነው ተባለም። የኢትዮጵያ ብሔራዊ ባንክ የመንግስት የግምጃቤ ሰነዶችን ወይም ቲቢልስ በዘመናዊ መልኩ ወደ ገበያ የሚያቀርብበትን ስርዓት በቅርቡ ይፋ እንደሚያደርግ አሳውቋል። ይህ አዲስ ስርዓት ዜጎችና ኢንቨስተሮች በመንግስት የግምጃቤ ሰነዶች ላይ ኢንቨስት በማድረግ በሀገሪቱ የኢኮኖሚ እድገት ላይ እንዲሳተፉ ያስችላል ይችላል ተብሏል። የብሔራዊ ባንክ ዋና ገዢ ማሞ ምህረቱ እንደገለጹት ይህ ስትራቴጂ ግምጃቤ ሰነዶችን ግብይት የበለጠ ግልጽ፣ ቀልጣፋና ተደራሽ ለማድረግ ያለመ ነው። በተጨማሪም የቁጠባ በዓል ለማበረታታትና የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖራል ብሏል። ብሔራዊ ባንክ የፖሊሲ ማዕቀፉን በማዘመን የግምጃቤ ሰነድ ገቢያን ጨምሮ ወደ ወለድ ተመን ስርዓት በመሸጋገር ክፍት የገቢያ ስራዎችን በማስተዋወቅ እና የፖሊሲ ደረጃዎችን በማስተካከል ላይ ይገኛል። እነዚህ ማሻሻዎች የአገሪቱን የፋይናንስ ስርዓት ለማጠናከር እናም ለኢኮኖሚ እድገት አስተዋጽኦ ለማድረግ ያለሙ መሆናቸው ተጠቅሟል። እንደ አውሮፓውያን አቆጣጠር በ2019 ፍላጎት ያላቸው የፋይናንስ ተቋማት የግምጃ ሰነዶችን በጨረታ መግዛት እንዲችሉ መፈቀዱ የሚታወስ ሲሆን አሁን የሚመጣው ለውጥ ዜጎች በቀጥታ እንዲሳተፉ ያስችላችኋል። በአጠቃላይ የኢትዮጵያ ብሔራዊ ባንክ እነዚህን ማሻሻዎች በማድረግ የፋይናንስ ገቢዋን ይበልጥ ተወዳዳሪ ቀልጣፋና ግልጽ ለማድረግ እየሰራ መሆኑን አስረድተዋል። ይህም ለዜጎች እና ለኢንቨስተሮች አዲስ የኢንቨስትመንት አማራጮችን በመፍጠር የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ተብሏል። ወደ ቀጣይ መረጃችን አቀናል። የአዲስ አበባ ከተማ እየጨመረ በመጣው የህዝብ ቁጥር ምክንያት ለከፍተኛ ምግብ ዋስትና ተግዳሮቶች መጋለጣት ሰምቷል። ባለሙያዎች እንደሚሉት ከተማዋ በገጠር ምርቶች እና ከውጭ በሚገቡ የኢንዱስትሪ ምግቦች ላይም ያላትን ከፍተኛ ጥገኝነት፣ እንዲሁም ከፍተኛም የምግብ ብክነትና የተመጣጠነ ምግብ እጥረት ችግሩን እያባባሱት ነው ብለዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከፍተኛ ተመራማሪ ዶክተር እንዳለ አማረ እንደገለጹት በትራንስፖርት ወቅት ምግብ በመበላሸቱና በቂ ግንዛቤ ባለመኖሩ በቤተሰብ ደረጃም የሚደረገው የምግብ ብክነት ከፍተኛ ነው ብሏል። ይህ ችግር የከተማዋን የምግብ ዋስትናም የበለጠ አደጋ ላይ ጥሏል። በተጨማሪም ጤናማ ያልሆኑ ምግቦችን ከመጠን በላይ መመገብ በከተማዋ ነዋሪዎች ላይም የስኳር በሽታናም የልብ ህመም ያሉ ስር የሰደዱ በሽታዎችን እያስከተለ እንደሆነ ተጠቁሟል። ችግሩን ለመቅረፍ የህብረተሰብ ጤና ኢንስቲትዩት እና ሌሎች አጋር አካላት በከተማ የተመጣጠነ ምግብ ጥረትና ዘላቂነት በሌላቸውም የምግብ ስርዓቶች ላይ ማስረጃዎችን ለመፍጠርና በምርምር ላይ ተመሰረቱ ፖሊሶችፖሊሲዎች ለመቅረጽ እየሰሩ መሆኑን አስረድቷል። በተጨማሪም ሸማቾች የተለያዩ ትንንሽ የምግብ ክፍሎች እንዲገዙም በማበረታታት የተመጣጠነና ዘላቂ የሆነ አመጋገብ እንዲከተሉ ጥሪ አቅርቧል። ባለሙያዎች እንደሚጠቁሙት የአዲስ አበባ የምግብ ስርዓት ለኢኮኖሚ እድገት እና ለመቋቋም እድሎችን ይፈጥራል። አረንጓዴ ቦታዎችን ማስፋፋት የከተማዋን የአየር ንብረት ለውጥ የመቋቋም አቅም ሊያሳድግ እንደሚችል እየተነገረም ሲሆን፣ የክልል ሽርክናዎችን ማጠናከር የውጭ ምግብ አቅርቦት መስተጓጎልን ሊቀንስ እንደሚችል ነው እየተነገረም። ወደ መጨረሻው መረጃችን አቀናል። ኢባትሎ ለባንኮች የመጨረሻ ማስጠንቀቂያ ሰጠም የኢትዮጵያ ባህር ትራንስፖርት እና ሎጂስቲክስ በአገር ውስጥ ባንኮች ላይ ከፍተኛ የአገልግሎት ክፍያዎች እንዲቀንሱም የመጨረሻ ማስጠንቀቂያ መስጠቱን ገልጧል። ድርጅቱ ባንኮች ለውጭ ምንዛሬ ግብይቶች የሚያስከፍሉት ከፍተኛ ክፍያም የድርጅቱን ስራዎችና ተወዳዳሪነትን እያዳከመ መሆኑን ገልጿል። ባለፈው ሳምንት በተጻፈው ደብዳቤም ኢባትሎ ባንኮች ለዶላር ሂሳቦች አንድ በመቶ እንዲሁም ለብር ሂሳቦች ደግሞ ነጥብ አምስት በመቶ የአገልግሎት ክፍያ እንዲያስከፍሉ ጠይቀዋል። ይህ ካልሆነም ድርጅቱ ከማይስማሙ ባንኮች ጋር ያለውን ግንኙነት እንደሚያቋረጥ አስጠንቅቋል። የኢባትሎ የኮርፖሬት አገልግሎት ምክትል ዋና ስራ አስፈጻሚ አቶ ወንድሙ ለካፒታል እንደገለጹት ከ24 ባንኮች ውስጥ ስድስቱ ለቀረበው ዋጋ ተስማምተዋል ብለዋል። ቀሪዎቹ ባንኮች እስከ መጋቢት 21 ቀን ድረስ ምላሽ እንደሚሰጡ ጠይቀዋል። አቶ ወንድሙ አሁን ባንኮች የሚጠይቁት የአገልግሎት ክፍያም እስከ 11 በመቶ እንደሚደርስ ገልጿል። ስማቸው እንዳይገለጽ የሚፈልጉ የባንክ ባለሙያ ደግሞ ይህ ክፍያ ምክንያታዊ እንዳልሆነ ማስረድተዋል። ይህ እርምጃ በኢትዮጵያ ባንክ ዘርፍ ላይ ከፍተኛ ለውጥ እንደሚያመጣ ነው የ ተገለጸም የተከበራችሁ የካፒታል የዩቲዩብ ቻናል ተከታ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁት ሰነ ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን እያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።